ጠመንጃቸውን አስቀምጠው የሰላማዊ መንገድን የመረጡ የፖለቲካና የሀሳብ ልዩነቶችን በጠረጴዛ ዙሪያ በሚኖር ንግግር ለመፍታት የወሰኑ በርካታ የኦነግ ሸኔ ቡድን ታጣቂዎች እጃቸውን ለመንግስት ሰጥተዋል። ታዲያ ይህንን መንገድ አሻፈረኝ ያሉ ላይ ግን ጠንካራ እርምጃ እየተወሰደ መሆኑን የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጄኔራል ድሪባ መኮንን ከኢቢሲ ጋር በነበራቸው ቆይታ ተናግረዋል። ኮሚሽነሩ ኦነግ ሸኔ እየተባለ የሚጠራው ታጣቂ ቡድን ባለፉት ጊዜያት በህብረተሰቡ ላይ የተለያዩ ግፎችን ሲፈጽም መቆየቱን አንስተዋል። ሰውን ሲገል በሬውን አርዶበት፣ በሬ ካለቀ ወይንም ከጨረሰ እርጉዝ ላም ነው አርዶ የሚበላው። የኦሮሞ እናትን ጓዳ ገብቶ ነው ወተት ገልብጦ የሚጠጣው፣ ቅቤ አውጥቶ የሚቀባው። ገበሬን ምስትን ነው አስገድደው የሚደፍረው፣ ልጅን ነው አስገድደው እንትን የሚለው የማይፈጽምበት ጉድ እኮ የለም። ይሄ ምንም ለሕዝብ ያልቆመ መሆኑን የምትረዳው ይሄ በኦሮሞ ባህል ማታያቸውን እንደ ነውሩ የሚቆጠሩትን ሲፈጽም ነው የምታየው። ይሄንን የኦሮሞ ሕዝብ መሸከም አይችልም። ኮሚሽነሩ እንዳሉት በቡድኑ ላይ በተወሰዱ ጠንካራና የተቀናጁ እርምጃዎች የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ለማድረግ ተችሏል። በርካታ አባላቱም የቀረበውን የሰላም ጥሪ ተቀብለው ህብረተሰቡን ለመካስ መዘጋጀታቸውን ይገልጻሉ። ምንም ምክንያት ያሌለውና ጫካ እንዲገቡ የሚያደርጋቸው ዓላማ እንዳሌላቸው ለህብረተሰቡ የማንቃት የማዋያ ስራ በመስራት ከዚህ ጎን ለጎን ኦፕሬሽን ራሱ ህዝቡ የኦፕሬሽኑ አካል እንዲሆን በማድረግ ጥሩ ምት ካረፈበት በኋላ ይሄ በወታደራዊ አባባል ማዛባት የሚባለው ተዛብቶ እየተዝረከረከ ሌላው እየተማረከ ሌላው የተገደለ ሌላው እጅ እየሰጠ ያለበት ሂደት ነው ያለው። በተለይ እነ ጃልሰኝ ከገቡ በኋላ ደግሞ ከፍተኛ ኃይል ነው እየፈረሰባቸው። ስቲል እየፈረሰ ነው ያለው። እየፈረሰ ነው ያለው። አሁን ወደ በጫካ ቀርቶ ያለው ሀይል ይሄ እጁ በደም የተጨማለቀ ከፍተኛና ትላልቅ ወንጀል የፈጸሙ አመራሮች ሀይሎች መንግስት ምህረት ቢያደርግልኝ ህዝቡ ምህረት አያደርግልኝም ብለው የሚያስቡ ናቸው። በየቦታው ቀርቶ ያሉት ማለት ነው። ወደ ማለቂያው እየተቃረበ ነው ያለው ማለት ይቻላል። አሁን በማህበረሰቡ ልማት እንቅስቃሴ ላይ ትልቅ ተጽዕኖ የሚፈጥር ነገር የለም። አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን ያነሱት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን በዚህም ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። እጅ ለመስጠት ወይም ዘርፎ ተደብቆ ለመኖር የፈለገው በአራት በአምስት መኪና በማስቆም እዛም ዚህ መዝረፍ አለ ይሄ የእሱ ጥንካሬ ሳይሆን እየተዳከመ እየተዳከመ ሲሄድ የሚከተለው ባህርያዊ ባህርያዊ ሸማቂ ባህሪ መሆኑን ነው የሚታወቀው እንጂ የእሱ ጥንካሬ እንደሆነ ማህበረሰቡ በዛ መረዳት ያለበት አይመስለኝም። ዘርፎ የወለጋ ተወላጅ ከሆነ ድሬዳዋ ላይ ሆኖ ተደብቆ ለመኖር ወይንም የ ጉጂ ከሆነ አዳማ ላይ ተደብቆ ለምኖር እንደዛ እያሰበ የሚዘርፈው ነው። በአሁኑ ጊዜ እንትን የሚያደርገው ይሄ በተቻለ መጠን ከህብረተሰቡ ትብብርና ጠንካራ የጸጥታ ኃይላችን ክትትል፣ እና ኦፕሬሽን እነዚህን የማጥፋት የመምታት ስራ እነዚህንም እያዳከመ እያመናመና የመጣበት ሂደት አለ ይሄ ኖርማል ዘርፎ መኖር እንደማይችልበት ደረጃ ላይ እናደርሰዋለን። አሁን እየተሻለ እየተሻለ ሰላም የመጣበት የቀረውንም ለመደምሰስ አሁን የጀመርነው የኦፕሬሽን ስራችን አጠናክረን ከቀጠልንበት ኦሮሚያን ፍጹም ሰላማዊ ክልል እናደርጋለን በአጭር ጊዜ ውስጥ የሚል እምነት ነው ያለኝ። ክልሉ ከሌሎች አካባቢዎች ጋር በጋራ በመሆን ለሕብረተሰቡ ስጋት የሆኑ የታጠቁ ኃይሎች ላይ እርምጃ በመውሰድ ላይ መሆኑንም ኮሚሽነሩ ገልጸዋል።